መካ በእንቅልፍ ተውጣለች። ሰዎቿ በንግድ ሩጫ፣ በጨዋታና በባዕድ አምልኮ የተዳከመ ሰውነታቸውን አሳርፈዋል። ነዋሪዎቹ በሕልም ዓለም እየዋኙ ነው። አንድ ሰው ግን ከሌሎቹ የተለየ ሁኔታ ተስተውሎባቸዋል። በጊዜ ይተኛሉ፣ ብዙም ሳይቆዩ ይነሳሉ። በከፍተኛ ናፍቆትም ሊፈጽሙት የፈለጉትን ተግባር ያከናውናሉ። በክፍላቸውም ውስጥ መስገጃቸውን በመዘርጋት ሶላት መስገድ ይጀምራሉ። ጌታቸውን ይማጸናሉ። ሚስታቸው ከእንቅልፏ በተነሳች ቁጥር ተመስጦ በተሞላበት ሁኔታ ሲሰብሉ ታስተውላቸዋለች። ድካማቸው ያሳስባታል። ጥቂት ቢተኙ መልካም እንደሆነ ትገልጽላቸዋለች፣ ከልብ እያዘነች። እሳቸውም እምባቸው እየረገፈ ከድጃ ሆይ የእንቅልፍ ዘመን አክትሟል ይሏታል። ይህ ሰው ታላቁ መሐመድ ሰለላሁ ዓለይሂ ወሰለም ናቸው። በእርግጥ ወቅቱ የነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም እንቅስቃሴ ትኩረታቸውን የሳበበት አልነበረም። ዳዕዋው የተጀመረው እንደ አዲስ ነው። ትምህርቱንም የሚሰጡት በሚስጢር ነበር። አምነው ለኢስላም ያደሩትም ገና ጥቂት ሰዎች ነበሩ። ምንም እንኳን ኢስላምን ገና ያልተቀበለ ቢሆንም ለነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ከፍተኛ ፍቅርና ከበሬታ ያለው አንድ ሰው ነበር። በእርሳቸው ለማመን ህሊናው ቢፈልግም ባህልና አጉልተህትና አስሮ ይዞታል። ሐምዛ ኢብኑ ዐብደል ሙጦሊብ ይባላል። የነቢዩ ሰለላሁ ዓለይሂ ወሰለም አጎት የጥቢ ወንድም። በእርግጥ በእንደህ አይነት እንቆቅልሽ ውስጥ የገቡ ሰዎች ጥቂት አልነበሩም። ሐምዛ የወንድማቸው የአብደላህ ልጅ ታላቅ ስለ ምግባር የተላበሱና ታማኝ ሰው መሆናቸውን ያውቃሉ። ይዘውት የመጡት ተልዕኮ ትክክለኛ እንደሆነ ህሊናቸው ተቀብሎታል። ሐምዛ ነቢዩ ሙሐመድን ሰለላሁ ዓለይሂ ወሰለም የሚያውቋቸው አጎት የወንድሙ ልጅ በሚያውቅበት ቀረቤታ ብቻ አይደለም። በወንድምነትና በጓደኝነት ይተዋወቃሉ። ከሁለቱም የአንድ ጎሳና ቤተሰብ አባላት ናቸው። እድሜያቸውም ተቀራራቢ ነው። ያደጉት አንድ ላይ ነው። አፈር እየፈጩ ውሃ እየተራጩ ተጫውተዋል። በልጅነታቸው በጥቤ ወንድማማቸው ሆነዋል። በወጣትነት ዘመናቸው ሁለቱም የተለያዩ የህይወት ገጽታ ቢስተዋልባቸውም ሙሐመድ ሰለ ላሁ ዐለይሂ ወሰለም በባህሪያቸው የበርካታ ሰዎችን ቀልብ እንደ እንደሳቡ ሁሉ ሐምዛንም ማማለውታል። ታላቁ ሰው መሆናቸውን ያምናሉ። ለወደፊቱ ብሩህ ተስፋ ይኖራቸዋል የሚል ግምትም አሳድረዋል። ሐምዛ ረዲያላሁ አንሁ ዘወትር እንደሚያደርጉት ከቤታቸው በማለዳ ወጡ። ካዕባ ካለበት ቦታ ሲደርሱ የቁረይሽ ሹማምንቶችና መኳንንቶችን ተመለከቱ። የሚሉትን ለመስማትም ከእነሱ ጋር ተቀመጡ። ስለ ሙሐመድ ሰለላሁ ዓለይሂ ወሰለም የሚነጋገሩት ለመጀመሪያ ጊዜ ቁረይሾች በወንድማቸው ልጅ ጥሪ የተሰማቸውን ቅሬታ ሲገልጹ አዳመጡ። ሴራና ተንኮል ብሎም ቅናት ያደረባቸው መሆኑን ተገነዘቡ። ሐምዛ ለአፍታ ከሳቁባቸው በኋላ ደካማ አቋም የያዙ መሆናቸውን ገለሱላቸው። ተራ አሉበልተኞች እንደሆኑ ነገሯቸው። አቡ ጃህል በበኩሉ ለተሰብሳቢዎቹ ሐምዛ የመሐመድ ጥሪ አደገኝነት ከሁላችንም በበለጠ ሁኔታ የሚያውቅ ሰው ነው፣ ነገር ግን አሁን ጉዳዩን አቅልሎ የሚመለከተው ቁሮሾችን ለማዘናጋትና የወንድሙን ልጅ ጥሪ ስር የሚሰድበትን ቃል ለማየት ነው አለ። ውይይታቸውን ቀጠሉ። ሐምዛ አንዴ ፈገግ፣ ሌላ ጊዜ ደግሞ ኮስተር እያሉ አዳመጧቸው። ስብሰባው ተበተነ። ሁሉም በየፊናቸው ነጎዱ። የሐምዛ አእምሮ በአዲሱ አስተሳሰብ ተናውጧል። የመሐመድ ተልእኮ ከመቼውም ጊዜ በበለጠ ሁኔታ አሳሰባቸው። ራሳቸውን ዳግም መመርመር ጀመሩ። ቀን አልፎ ቀን ተተካ። ቁረይሽ በመልእክተኛው መሐመድ ሰለ ላሁ ዓለይሂ ወሰለም ጥሪ ላይ የሚያሰሙት ተቃውሞ እየተጠናከረ መጣ። ከቃላት ትችት ወደ አካላዊ ግጭት እያደገ በመምጣት ላይ ያለውን ቅራኔ ሐምዛ በሩቅ መከታተል ቀጥለዋል። የወንድማቸው ልጅ ጽናት፣ ለያዙት ዓላማ ፍንክች ያለማለታቸውና ያሳዩት ጀግንነት አስደንቋቸዋል። ሐምዛ ደግሞ የነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ከማንም በበለጠ ሁኔታ ከሕፃንነታቸው እስከ አዋቂነታቸው ድረስ በሚገባ ያውቋቸዋል። አንድም የሕይወት ገጽታቸው በጠባሳ አልተስተዋለበትም። ሲቆጡ፣ ሲበሳቹ፣ ተስፋ ሲቆርጡ፣ አጉል ምኞት ሲያልሙ፣ ሲጫወቱና ሲያፌዙ ተመልክታቸው አያውቅም። ሐምዛ ፈርጣማና ጉልበት ያላቸው ሰው ቢሆኑም ህሊናቸው ግን በሞራ የተሸፈነ ሰው አልነበሩ። ብሩህ አእምሮ፣ ብልጠት ካላቸው ቁረይሾች አንዱ ነበሩ። አዋቂ ከዚህም ባሻገር ከልጅነታቸው ጀምሮ በታማኝነታቸውና በጽናታቸው የሚያውቋቸውን ሰው ለመከተል አሻፈረይ ማለት አላዋቂነት ብቻ ሳይሆን ተፈጥሯዊም ያለ መሆኑን ተገንዝበዋል። እናም አንድ ቀን የእውነትን ጎዳና ለመከተል መወሰን እንዳለባቸውም አስበዋል። ተናፋቂው ቀን ደረሰ። ሐምዛ ቀስታቸውን አንግበው ወደሚወዱት የአንድ ተግባር ተሰማርተዋል። ግማሽ ቀን በበረሃ ካሳለፉ በኋላ ወደ ከተማ ተመለሱ። ቤት ከመግባታቸው በፊት ወደ ካዕባ ሄዱ ጠዋፍ ለማድረግ። ከካዕባ ለመድረስ ጥቂት መንገድ ሲቀራቸው አብዱላህ ብኑ ጁድዓን ለተባለ ግለሰብ አገልጋይ የነበረች ሴት ገና ስታያቸው የመመረ አባት ሆይ ከጥቂት ጊዜ በፊት በወንድምህ ልጅ በመሐመድ ላይ አቡል ሐከም እብኑ ሂሻም የፈጸመውን ብታይ ታዝን ነበር በማለት አቡ ጀህል በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ላይ የፈጸመውን ግፋ ወሳችላቸው በጽሞና አዳመጧት። ለጥቂት ጊዜ አንገታቸውን ደፋ አድርገው ካስተነተኑ በኋላ እጃቸውን በሰይፋቸው ላይ አሳረፉ። በደረታቸው ላይ ካነገቡት በኋላ በፍጥነት ወደ ካዕባ ተጓዙ። አቡ ጀህልን እንደሚያገኙት ተማምነዋል። በቦታው ባያገኙት እንኳን ከገባበት ገብተው ሊቀጡት ወስነዋል። ግና ካዕባ እንደደረሱ አቡ ጀህል በቁረይሽ ሽማምንት መካከል ሆኖ ሲዶል ተመለከቱት። በአስፈሪ ሁኔታ ሐምዛ ሰይፋቸውን መዘዙ የአቡ ጃህልን አናት ፈነከቱት። ደማ። በዙሪያቸው የነበሩ ሰዎች ከድንጋጤያቸው ሳያንሰራሩ ሐምዛ አቡ ጃህል ላይ በማፍጠጥ ሙሐመድን ነው የምትሰድቡት? እኔ ወደ እርሱ ሃይማኖት ገብቻለሁ። እስቲ አቅም ካለህ በእርሱ ላይ የፈጸምከውን ነገር በእኔ ላይ ድገመው አሉት። በዚህ ወቅት የተሰበሰቡት ሰዎች የመራቸውን የአቡ ጃህልን መቁሰልና መድማ ተረሱ። የሐምዛ መስለም አስደነገጣቸው። ቁረይሾች ያልጠበቁት አደጋ ነበር። የሐምዛ መስለም በርካታ የእስላምን ለመቀበል ለሚሹ ነገር ግን ወገን ዘመድ የሌላቸው በመሆኑ መስለማቸውን ለማሳወቅ ለታቀቡ ሰዎች ፋና ወግ እርምጃ ነበር። ሐምዛ ጋሻቸው ይሆናሉ። አዎ ሐምዛ መስለማቸውን በይፋ አስታወቁ። አቡ ጃህል ደሙን እያዘራ የሐምዛን ቀጣይ ተግባር በመከታተል ላይ ሳለ ሐምዛ ሰይፋቸውን ወደ አፎቱ መልሰው ካረገቡ በኋላ ወደ ቤታቸው ሄዱ። ሐምዛ ብሩህ አእምሮ፣ የሰከነ ስሜት ያላቸው ሰው ነበሩ። ወደ ቤታቸው ሲመለሱና ካሳለፉት የዕለት ተዕለት ወጣ ውረድ እረፍት ካደረጉ በኋላ ስለፈጸሟቸው ድርጊቶች ማስተንተን ጀመሩ። እንዴት መስለማቸውን ይፋ ለማድረግ ቻሉ? በስሜት በብስጭት ወይስ የታሰበበት እርምጃ ነው? አሊያስ የወንድማቸውን ልጅ ጥቃት ለመበቀል ነው? ሐምዛ በነባሩና በአባት አያታቸው ሃይማኖትና በእስላም መካከል ያለውን ልዩነት ማነጻጸር ጀመሩ። ከዓባንና አማልክቶቹን እነኝህን በአዳዊ እምነቶች በቁረሽና በመካ ህዝብ ዘንድ ያሳደሩትን ተጽዕኖ ለአፍታ አስታወሱ። በድንገት በፍጥነት በሙሐመድ ሰለላሁ ዓለይሂ ወሰለም ዲል ላይ ነኝ በማለት በካዕባ ዙሪያ ለተሰበሰቡ መኳንንቶች መግለጻቸው ገርሟቸዋል። ስሜታዊ የሆኑ መሰላቸው። የተፈጠረውን እንቆቅልሽ ራሳቸው እንዲህ በማለት ይገልጹታል። የአባቶችንና የጎሳዎችን ሃይማኖት ቻለሁ በማለቴ ተጸጸትኩ። ከፍተኛ ጥርጣሬ ውስጥ ገባው፣ እንቅልፍም ቢያለኝ። ከዚያም ወደ ካዕባ በመምጣት አላህን ተማጸንኩት፣ ልቤን ለሐቅ ዝግጁ እንዲያደርግልኝና ጥርጣሬውን እንዲያስወግድልኝ። አላህ ጸሎቴን ተቀበለኝ፣ ፍጹም እርግጠኛ አደረገኝ፣ ጥርጣሬን አስወገደልኝ። በማለዳም ወደ ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም በመሄድ ያለሁበትን ሁኔታ ገለጽኩላቸው፣ ልቤን በዲኑ ላይ እንዲያጸናልኝ አላህን ለመኑልኝ። የሐምዛ ረዲላሁ አንሁ አሰላለም ይህንን ይመስላል። አላህ ስብሐንሁ ተላ በሐምዛም ሳቢያ ኢስላምን ግርማ ላበሰው ለአላህ መልእክተኛና ላ ለም ወገን ለሌላቸው ሙስሊሞች ጋሻ ሆኑ። አቡ ጃህል ሐምዛ በሙስሊሞች ረድፍ ተሰልፈው ሲመለከታቸው ከእንግዲህ ከኢስላም ጋር ያለው ቅራኔ የሚፈታው በኃይል ብቻ መሆኑን ለፈፈ። ሴራና ትንኮል ማድራቱን ቀጠለ። ቁረይሾች ለማይቀረው ፊልሚያ እንዲዘጋጁ ቅስቀሳ አደረገ። ሐምዛ ምንም እንኳን በሙስሊሞች ላይ የሚደርሰውን ጭቆና ማስወገድ የማይቻላቸው ቢሆንም አቅማቸው በፈቀደ መጠን የሙስሊሞች ጋሻና መከታ ሆነዋል። ፈርጣማ ጡንቻቸውን ለዲናቸው አውለውታል። ሕይወታቸውን አሳልፈው ሰጥተዋል። ለዚህም ነው ነቢዩ መሐመድ ሰለላሁ አለይሂ ወሰለም የአላህ መልእክተኛው አንበሳ አሰዱላህ ወአሰዱ ረሱልላህ በማለት የጠሯቸው። ሙስሊሞች ለመጀመሪያ ጊዜ በቁረይሾች ላይ ባደረጉት የደፈጣ ውጊያ የቡድኑ አዛዥ ሐምዛ ነበሩ። መልእክተኛው ሰለላሁ ዐለይሂ ወሰለም ለመጀመሪያ ጊዜ የኢስላምን ባንዲራ ያሰሩት ለሐምዛ ነበር። በበድር ዘመቻ እኚህ የአላህን አንበሳ ተአምር ሰርተዋል። ታላቅ ጀብዱ። የቁረይሽ መኳንንቶች ከበድር የተመለሱት በሐምዛ ነበር። ሞራልና ኩራታቸው ተገርሰሷል። ያልጠበቁት ጥቃትና ውድመት ደርሶባቸዋል። በተለይ መሪያቸው አቡ ሱፊያን በድንጋጤ ፈዝዟል። ጭንቅላቱን ከመሬት ሳይነቅል የሞቱትን የቁረሽ ሰዎች አስታውሳል። በርካታ ወዳጆቹን በበድር አውደ ውጊያ አጥቷል። አቡ ጀህል፣ ዑትባ ብኑ ረቢዓ፣ ሸይባ ብኑ ረቢዓ፣ ዑመያ ብኑ ኸለፍ፣ አስወድ ብኑ ዓብዱል አሰድ፣ ወሊድ ብኑ ዑትባ፣ ነድር ብኑ ሓሪስ፣ አልዓስ ብኑ ሰዒድ፣ ጦዕማ ብኑ ዓዲይ ተጠቀሱች ናቸው። ቁረሾች በበድር ሽንፈት የተላበሱትን የአፍረት ማቅ ለመካስ ወደኋላ አላሉ። ለጦርነት ዝግጅታቸውን ቀጠሉ። የኡሁድ ዘመቻ ተከፈተ። ቁረይሾች በርካታ የአረብ ጎሳዎችን በማስተባበር አሁን በአቡ ሱፊያን መሪነት ወደ ኡሁድ ገሰገሱ። የቁረይሽ ባለስልጣናትና በዚህ ጦርነት ሁለት ሰዎችን ብቻ ነጥሎ መምታት ለድል የሚያበቃቸው መሆኑን ተገንዝበዋል። ነቢዩ መሐመድን ሰለላሁ ዓለይሂ ወሰለም እና ሐምዛን። ቁረይሾች ወደ ኡሁድ አውደ ውጊያ ከመሄዳቸው በፊት በመካ ከተማ ሐምዛን ለመግደል ከፍተኛ ጉጉት ያላቸው በመሆኑ ልዩ ዝግጅት አድርገዋል። አንድ የሐበሻ ባሪያ ተመረጠ። የታወቀ ሰው ነበር። ኢላማይሰትም ጦሩን አንግቦ ሐምዛን ብቻ እንዲጠብቅ ጽኑ መመሪያ ተሰጥቶታል። አለቆቹ የቁረይሽ ሰራዊት ቢሸነፍም ሐምዛን ተከታትለህ ከመግደል ውጭ ሌላ ሰራ አይኖርህም ብለውታል። ይህን ከፈጸመም ነጻነቱን እንደሚያገኝ ቃል ተገባለት። ዋሽይ ይባላል። የጁበይር ኢብኑ ሙጥዒም ባሪያ ነበር። የጁበይር አጎት በበድር ተገሏል። በመሆኑም ለመበቀል ጓጉቷል። እንዲህ አለው ዋሽይን በጦርነቱ ተሳትፈ ሐምዛን ከገደልክ ነጻ ሰውና። ከዚያም የአቡ ሱፍያን ሚስት ዘንድ አቀረቡት፣ ጉጉቱን እንዲጨምር። ህንድ ቢንት ኦትስ በበድር ጦርነት አባቷን አጎቷን ወንድሟንና ልጆቿን አጣለች። ከፊሎቹን ሐምዛ ሲገድላቸው ቀሪዎቹን ደግሞ ለህልፈት እንዲዳረጉ መንገድ ያመቻቸው ሐምዛ እንደሆነ ተነግሯታል። በመሆኑም በሐምዛ ላይ ወሰን የለሽ ጥላቻ አድሮባታል። በዋሽይ ልብ ውስጥ የሐምዛን ጥላቻ እንዲሰርጽ ስለማድረግ በርካታ ጊዜ አጥፍታለች። ሐምዛን ከገደለም ሴት ልጇ ሊኖራት የሚችለውን ወርቅና ጌጣጌጥ ሁሉ እንደሚያገኝ ቃል ገባችለት። የግል ወርቋንም በማሳየድ ሐምዛን ከገደልክ ይህ ሁሉ ያንተ ነው እያለች በምኞት እንዲማልል አድርገዋለች። ዋሽይ ወደ ኡሁድ ጦርነት የተጓዘው በከፍተኛ ስሜትና ጉጉት ነው። ይህ ጦርነት ነፃነቱን የሚያገኝበት ከመሆኑም ባሻገር የቁሬሽ መኳንንት ልጅ የቁሬሽ መሪ ሚስትና ታላቅ የክብር የተሸራትን ወይዘሮ ሂንድ ጌጣጌጦች ለእርሱ እንደሚሆኑ ተሰምቶታል። የኡሑድ ጦርነት ቅድመ ዝግጅት ዋነኛ ኢላማ ሐምዛ ረዲየላሁ አንሁ ናቸው። ጦርነቱ ተከፈተ። ሁለቱም ሰራዊቶች ፍልሚያውን ቀጠሉ። ሐምዛ የጦር ልብሳቸውን በሚገባ ተጎናጽተው በጦሩ ማዕከል በመሆን ውጊያውን እየመሩ ነው። ሰይፋቸውን ከሰነዘሩ አይስቱም። በርካታ ሙሽሪኮች ተገደሉ። ጦርነቱ በሙስሊሞች አሸናፊነት ለመደምደም የቀረው ጊዜ ጥቂት ነበር። ጠላት መሸሽ ጀምሯል። በደጀናዊ ኮረብታ ላይ እንዲያደፍቱ ጦርነቱ ተገባዶ መልእክት እስኪደርሳቸው ድረስ ቦታውን እንዳይለቁ ጥብቅ ነብያዊ መሳሰቢያ የተሰጣቸው ቀስተኞች በመሸሽ ላይ የነበረውን የቁረሽ ሰራዊት በቁጥጥር ስር ለመዋልና የያዘውን ንብረት ለማስቀረት በማሰባቸው ቦታቸውን ለቀው ባይወርዱ ኖሮ ኡሁድ የቁረይሾች ወታደሮች ቤቶችና ንብረቶች በሙሉ መቀበሪያ በሆነች ነበር። ጦርነቱ ያበቃ መሰላቸው መሳሪያቸውን የፈቱ ሙስሊሞችም ነበሩ። የቁሬሽ ፈረሰኞች ስትራቴጂካዊ ጠቀሜታ ያለው ቦታ መለቀቁን ሲመለከት በድንገት በመያዝ በሙስሊሞች ላይ ድንገተኛ ጥቃት ከፈቱ። ሐምዛ የሙስሊሞችን መበታተን ሲመለከቱ ያለ የሌለ ጉልበታቸውን በመጠቀም የተጠጋቸውን ኃይል ከግራም ከቀኝም እየቀነጠቡ ባለበት ወቅት የአቅጥረኛ ባሪያ እያደባ ይከታተላቸዋል። ምቹ ሁኔታ ብቻ ነበር የሚጠብቀው። ከዚህ በኋላ ያለውን ክስተት ዋህሺ ራሱ ይተርክልናል። የመጣሁት ከሀበሻ ሀገር ነው። ሐበሻዊ የጦር ስልት ነበረኝ። ሌላ ማልሰተም። ጦርነቱ እንደተጀመረ ሐምዛን በአይኔ ፈለኩት። በተፋላሚዎቹ መካከል እንደ ቢጫ ግመል ጎልቶ አየሁት። በሰይፉ ፊቱ የቀረበውን ሁሉ ያስወግዳል። ለነገሩ እርሱ ካልሄደ በፊቱ ደፍሮ የሚቆም የለም። በአላህ ስም እምላለሁ፣ እኔ እርሱን በጦር ለመውጋት ከተዘጋጀሁና በቅርብ ርቀት ሆኜና በዛፍ ተጠልዬ ባለሁበት ወቅት ሲባ ኢብኑ ዐብዱልዑዛ በመሐላችን ገንባ ሐምዛ ተመለከተው፣ እንዲህ ሲልም ጮኸ፦ አንተ የምናምንቴ ልጅ ወደኔ ቅረብ። አንድ ጊዜ ብቻ ሰነዘረ። ሀምዛ አልሳተም፣ ጭንቅላቱን ፈጠፈጠው። በዚህን ጊዜ መሳሪያዬን አስተካከልኩና ወረወርኩት። እምብርቱ ስር ገባ፣ በእግሮቹ መካከል ሰርስራ ወጣች። ሀምዛ በጣር ወደኔ ተራመደ፣ ግና አልቻለም፣ ተሸነፈ። በዚሁ ነፍሱ ከስጋው ተለየች። ቀርቤ ተመለከትኩት። መሣሪያዬን ይዤ ተመለስኩ። ከዚያም ቁጭ አልኩኝ። ከሐምዛ ሌላ የምፈልገው ነገር አልነበረም። የገደልኩት ራሴን ከባርነት ነፃ ለማድረግ ነው። መካ ስገባ ነፃነቴን አገኘው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መካን እስከተቆጣጠሩበት ዕለት ድረስ በከተማዋ ኖርኩ። በዚህ የድል ቀን ግን ወደ ጣይፍ ሸሸው። ግና የከተማዋ ልዑካኖች ወደ መልእክተኛው ሰለላሁ ዐለይሂ ወሰለም በመሄድ እስላምን መቀበላቸውን ይፋ ሲያደርጉ ወዴት ሀገር መሸሽ እንዳለብኝ ማሰላሰል ጀመርኩ። ሻም፣ የመን ወይስ ሌላ ሀገር ልሂድ? በአላህ ስም ይሆንብኝ። በከፍተኛ ሐሳብ ላይ ያለው ነው። አንድ ሰው አንተ ሰው ምን ያስጨንቅሃል? እምነታ እስላምን የተቀበለን ሰው እንኳ አይገድሉም አለኝ። ወደ መዲና ሄድኩ። ከፊታቸው በመቆምም የእውነት ምስክርን ሰጠሁ። አንተ ነህ ዋሺ ያሉኝ። አዎ፣ የአላህ መልክተኛ መልእክተኛ ሰለላሁ ዐለይሂ ወሰለም አልኳቸው። ሐምዛን እንዴት እንደገደልከው ንገረኝ አሉ። ነገርኳቸው። ሲጨርስ ወየውልህ ከፊቴ ዘወር በል አሉኝ። ከዚህ በኋላ መልእክተኛው ሰለላሁ ዐለይሂ ወሰለም ሳይ መንገድ አሳብሪ እሄድ ነበር። ከዚህ ዓለም እስኪ ለዩ ድረስ ሙስሊሞች ነብይ ነኝ ብሎ የተነሳውን ሙሳይ ለመተል ከዛብ ለመዋጋት ሲንቀሳቀሱ በጦርነቱ ተሳተፍኩ። ሐምዛን የገደልኩበትን መሳሪያ ይጃለሁ። ጦርነቱ እንደተጀመረ ሙሳይ ለማን ተመለከትኩት። በእጁ ሰይፍ እንደያዘ ቆሟል። አነጣጣርኩበት። መሳሪያዬን መለስከለስ አደረኩ፣ ወረወርኩት። ኢላማዬን አልሳትኩም። ሙሳይለማን ገደልኩት በዚህ መሣሪያዬ አንድ ምርት ሰው ማለትም ሐምዛን ረዲየላሁ አንሁ ብገልም አላህ ደግሞ እንዲ ምረኝ ከጅራ ለሁ። በዚህ መሳሪያ ከሰዎች ሁሉ ተንኮለኛ የሆነውን ሙሳይለማን ገድይበታለሁና እነሆ የሐምዛን ሟሟት ይህንን ይመስላል የአላህና የመልእክተኛው ሰለላሁ አለይሂ ወሰለም አንበሳ በመካ መሪዎች ሴራ በሸማቂ ተገደለ ህይወታቸው ተምሳሌት እንደሆነ ሁሉ ሞታቸውም ተምሳሌታዊ ነው የሰማዕታ ትልፈት! ገና ጠላት በዚህ ብቻ አልረካም ነቢዩ መሐመድና ሰለላሁ ዓለይሂ ወሰለም ሐምዛን ለመግደል የተነሱ ቁረይሾች በሐምዛ ረዲየላሁ አንሁ ሞት ብቻ አልበቃቸውም የአቡ ሱፊያን ሚስት ሂንድ ቢንተ ዑትባ የሐምዛን ጉበት ቆርጦ እንዲያመጣላት ዋሕሽይን በማዘዟ ይህ ታዛዥ ሎሌም ይህን ኢሰብአዊ ትዕዛዝ ፈጸመ ሂንድ በሐምዛ ረዲየላሁ አንሁ ላይ ያላትን ጠላቻ ለማሳየት ጉበቱን አኘከችው ልትውጠው ግን አልቻለችም ከአፏ አፈረተለከ ጦርነቱ ተገባደደ። ጣዖታውያን በድል አድራጊነት ግመላቸውን ይዘው መካ ተመለሱ። የአላህ መልእክተኛና ሰለላሁ ዓለይሂ ወሰለም ጥቂት ጓዶቻቸው በአውዴ ውጊያው በመዘዋወር ሰማዕታት የሆኑ ወገኖቻቸውን ተመለከቱ። በእሁድ ሸለቆ ነፍሳቸውን ለአላህ አሳልፈው የሰጡትን ጀግኖች አንድ በአንድ ጎበኘ። በድንገት ፈዘው ቀሩ። ኢሰብአዊ ድርጊት የተፈጸመበትንና በመላው የአረብ ታሪክ እንግዳ የሆነ አረመናዊ ተግባር ፊት ለፊታቸው አዩ። ሐምዛ አዋ አጎታቸው ሀምዛ ተገድለው አካላቸው ተቀንዶ ጉበታቸው ወጥቶ ተመለከቱ። ልባቸው በሀዘን ፈረሰ። የአጎታቸውን በድን አካል እየተመለከቱ እንዲህ አሉ፣ በመሪር ቃላት ከእንግዲህ ይህ አይነቱ ተግባር ከኛ ውስጥ የሚፈጸምበት ያለ አይመስለኝም። ከዚህ የከፋ ሁኔታ ገጥሞኝ አያውቅም። ወደ ሱሐቦቻቸው በመዞርም ሶፍያ የሐምዛ እህት የማታዝም ቢሆን ኖሮ፣ እንዲሁም ከኔ በኋላ ያሉት ትውልዶች እንደ ሱና ይይዙታል ብዬ ባልሰጋ፣ የሐምዛን አካል አውሬና አሞራ ቢበላው ይሻኝ ነበር። አላህ ከቁረይሾች ጋር ከእንግዲህ የመፋለሙን ዕድል ከሰጠኝ 30 ያህሉን እፎናለሁ። ሰሐባዎች በአንድ ድምፅ በአላህ ስም እንምናለን፣ አንድ ቀን ከቁረይሾች ጋር ከተገናኘን አረቦች ከዚህ በፊት ባልፈጸሙት መልኩ እንፎንናቸዋለን። ገና ሐምዛን የሰማዕትነትን ማዕረግ የሰጠው አላህ አሁንም በሐምዛ መገደል የሰው ልጅን ፍትህና እዝነትን ሊያስተምር ወደደ። በቅጣትና በጦርነት ወቅት እንኳን ሰብአዊነት መለያ ባህሪያችን እንዲሆን ፈለገ። በመሆኑም መልእክተኛውን ሰለላሁ ዐለይሂ ወሰለም ካሉ ካሉበት ቦታ ሳይነቃነቁ የእርምት ወህይ አስተላለፈ። ይህንንም የሚሉት በትንሣኤ ቀን ኃጢአቶቻቸውን በሙሉ ከእነዚያም ያለ እውቀት ሆነው ከሚያጠሟቸው ሰዎች ኃጢአቶች ከፊሉን ሊሸከሙ ነው። ንቁ! የሚሸከሙት ኃጢአት ምንኛ ከፋ! እነዚያ ከእነሱ ከቁረይሾች በፊት የነበሩት በእርግጥ መከሩ። አላህም ህንፃዎቻቸውን ከመሠረቶቻቸው አፈረሰ፣ ጣሪያውንም በእነርሱ ላይ ከበላያቸው ወደቀባቸው። ቅጣቱም ከማያውቁት ስፍራ መጣባቸው። ከዚያም በትንሣኤ ቀን ያዋርዳቸዋል። እነዚያም በእነሱ ጉዳይ ትከራከሩኝ የነበራችሁት ተጋሪዎቼ የት ናቸው? ይላቸዋል። እነዚያ ዕውቀትን የተሰጡት ዛሬ ሀፍረቱና ቅጣቱ በእርግጥ በካሃዴዎች ላይ ነው ይላሉ። እነርሱ እነዚያ ነፍሶቻቸውን በዳይ ሆነው ማላእክት የሚገሏቸው ናቸው። ከክፉ ሥራ ምንም ነገር የምንሰራም አልነበርንም ሲሉ ታዛዥነታቸውን ይገልጻሉ። በእውነት አላህ ትሠሩ የነበራችሁትን ነገር አዋቂ ነው። በዚህ ቦታ ይህ አንቀጽ መውረዱ ለሐምዛ ረዲየላሁ አንሁ ክብር ነበር። መልክተኛው ሐምዛን እጅግ ይወዱት ነበር። አጎታቸው ብቻ አልነበሩም። ሐምዛ የጥቤ ወንድማቸውና ከልጅነት ጀምሮ አብሮ አደጉ ጓደኛቸውም ነበር። እስከ ዕለተ ሞታቸው ድረስም ከርሳቸው አልተለዩም። የሐምዛ በድን አካል ጸሎት ወደሚደረግበት ቦታ ተዛወረ። ነቢዩና ሰለላሁ ዓለይሂ ወሰለም ሰሃቦች በቅድሚያ በሐምዛ ጀናዛ ላይ ሶላት ከዚያም ሌላ ሰማዕት ቀረበ፣ ከሐምዛ ጋር ሆኖ ተሰገደበት። በዕለቱ መልእክተኛው ሰለላሁ ዐለይሂ ወሰለም በሐምዛ ላይ ሰባ ጊዜ ሶላተል ጀናዛ ሰግደዋል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከኡሁድ አውደ ውጊያ ወደ ቤታቸው ተመለሱ። የበኒ አብደል አሽሃል ሴቶች በሞት ለተለዩአቸው ወገኖቻቸው ያነባሉ። ነቢዩ ሰለላሁ ዐለይሂ ወሰለም በሐዘን በተኮማተረ አንደበት ሐምዛ ግን የሚያለክ ስደት የለም አሉ። ይህንን ቃል ሳዕድ ብኑ ሙዓዝ ሰማ። ሴቶቹ በአጎታቸው ሞት ሳቢያ ሲያለቅሱ ቢሰሙ ነቢዩ ሰለላሁ ዐለይሂ ወሰለም ደስ ይላቸዋል በሚል ግምት ወደ በኔ አሻል ሴቶች በመሄድ በሐምዛ መሞት እንዲያለቅሱ አዘዛቸው። እንደ ተባሉት ፈጸሙ። ነቢዩ ሰለላሁ ዐለይሂ ወሰለም ግን ሲያለቅሱ በሰሙ ወቅት እኔ እንኳ እንዲህ ተጠራርታችሁ እንድታለቅሱ አልሻም። አላህ ይዘንላችሁና ተመለሱ። ከዛሬው ቀን በኋላ ለቅሶ አይኖርም አሉ ሐምዛ ረዲያላሁ አንሁ በመልእክተኛው ሰለላሁ ዓለይሰለም ብቻ አልነበረም የሚወደዱት። ሰሐቦችም እጅግ ይወዷቸውና ይመኩባቸው ነበር። ሰማዕት ሲሆኑ ለእርሳቸው ሰንኝ በመቋጠር ማንነታቸውን ሲያወሱ ከነበሩት ሰዎች መካከል ሐሳድ ብኑ ሳቢትና፣ ዓብደላህ ኢብኑ ሩምሕ እንዲሁም እህታቸው ሶፊያ ቢንቱ ዓብደል ሙጦሊብ ተጠቃሽ ናቸው። ታላቁ ነቢይ ሰለላሁ ዓለይሰለም በኡሁድ ጦርነት ወቅት ሳይገደሉ መቅረታቸው ታላቅ ድል ነበር። በእርግጥ የፊት ጥርሳቸው ተሰብሯል፣ ጭንቅላታቸው ላይ ተመጥተዋል፣ ግና ለክፉ የሚያደርስ አልነበረም። አንዲት ሴት በመንገድ ላይ ዘማቾቹን አገኘቻቸው። የበኒ ነዲር ጎሳአባን ነበረች። አባቷ ባሏና ወንድሟ በዚሁ ጦርነት መስዋዕት ሆነዋል። ስለ ጦርነቱ ዜና ጠየቀች። አባቷ ባሏና ወንድሟ በዚሁ ጦርነት እንደ ተሰዉ ተነገራት። እሺ አላህ መልእክተኛ ሰለላሁ ዓለይሂ ወሰለም አለች እርሳቸው እንኳን አላህ ምስጋና ይገባውና ደህና ናቸው ደስ ይበልሽ አሏት የት አሉ ላያቸው ፈልጋለሁ አለች ሰሃባዎች ከአጠገቧ ሳይለዩ መልእክተኛውን ሰለላሁ ዐለይሂ ወሰለም ተመለከተች ከዚያም ታሪካዊ ቃላትን ከአንደ በታ ወጡ። ይህች አባቷን ወንድሟንና ባሏን ያጣቸው ሴት እንዲህ አለች እርሶ ደህና ከሆኑ ሌላውን መከራ ሀዘን እንችለዋለን ቀላል ነው ታላቁ ነብይም ሰለላሁ ዐለይሂ ወሰለም በሐምዛ ሞት ልባቸው ተሰብሮ ሳለ ከዚህች እስት ጀግና የወጡ ቃላትን በደስታ ፈገግ አደረጋቸው የሐምዛ ረዲየላሁ አንሁ የሕይወት ታሪክ በአጭሩ ይህን ይመስል ነበር ቪዲዮውን ከወደዳችሁት ላይክ ቻናሉንም ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን